እሺ ቁርአን እና ሐዲስን በቀደምት መልካም ሰለፎች ግንዛቤ የሚገነዘብ ሰው ከነዚህ ሰዎች እውቀትን ውሰዱ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁስማ እንዴት ነህ? ሁሴን አልሀምዱሊላሂ። እኔ ሶስት ጥያቄ ያለኝ ሁሴ ልጠይቅህ ነው። አንደኛው አንድ ጓደኛዬ ነው ጠይቅልኝ ብሎኝ ነው። እና ሁሴ ባለቤቱ ኦርቶዶክስ ነበረች እሱ ሙስሊም ነበረ እና ኒካ ሳያስሩ ነበረ የሚኖሩት። ከዛ ወለድ አንድ ልጅ ወለዱ ከዛ ወለዱና በእምነት የመጣ ተጣሉ ተለያዩ። መልሰው ደግሞ ታረቁና እሷ ሰለመችና ኒካ ስረው መኖር ጀመሩ። እና ልጅ ወልዶ አሁን አብረው ነው ያሉት እና ያ ነገር እንዴት ይታያል? ልጁ ማለት ነው። አንድ ጥያቄ ይሄ ነው። ይቻላል፣ ችግር የለም። እንደገና እንዳለስ ኒካ ስለው መኖር ይችላሉ። ልጁም አ ልጁ የነሱ ነው። አ የዛኔ እንዴት ያለ ኒካ ነው አይደል? ከልጅቱ ጋር ሲኖር የነበረው መጀመሪያ፣ አ የተወለደው ያለ ኒካ ነው መጀመሪያ፣ ማለት ነው። አንድ ልጅ አላችሁ እሺ፣ ለማንኛውም እሱ እንደ አባት ሊቆጠር አይችልም። ስለዚህ ምን ማድረግ አለበት? ሚስቱ ነች በቃ ልጆችን ያሳድግ። ያ ልጁ የእሱ ልጅ አይደለም ማለት ነው። አባትነት መጠሪያ አይኖረውም። አንድ ሰው አባት ነው ሊባል የሚችለውን በእስላም ሸሪአዊ ኒካህ አድርጎ ሲወልድ ጊዜ እንጂ በዝሙት የወለደ ሰው አባት የሚል መጠሪያ የለውም። እሺ፣ ሁለተኛው ጥያቄ የሸሪያ ፍርድ ቤት ስንሄድ ሙሉ ለሙሉ የሌላ እምነት ተከታይ ነው እየሰሩ ያሉት፣ ማለት ፈራጁ ሳይሆን ሌላ መስተንግዶ የተለያየ ቦታ የሚሰራው ውስጥ ላይ ስትገባ የሌላ እምነት መዝሙር ወይ የሆነ ነገር ተከፍቶ ነው የምትሰማው። እና ያ ነገር እንዴት ይታያል? በስልምና እንዴት እንዴት ሸሪያ ፍርድ ቤት። አዎ የኢትዮጵያ አሁን እኛ ጋር ሸሪያ ፍርድ ቤት ስትሄድ ሙሉ ለሙሉ የሌላ እምነት ነው እየሰራ ያለው መዝሙር ተከፍቶ ዛሬ ያው እምነቱን ሻማ በርቶ የተለያየ ነገር ነው የሚደረገው። ገብቷል ግን እንዴት ይታያል ነው? እኔ ግራ ስለገባኝ ነው። ሸሪያ ፍርድ ቤት ሆኖ ከሙስሊሞች ውጭ እየሰሩ እዛ ውስጥ። አዎ ሰራተኞቹ ሙሉ ለሙሉ ከሙስሊም ውጭ ነው። ቢያንስ ሁለት ሙስሊም ወይ አንድ ሙስሊም ነው የምታገኘው እንጂ ሙሉ ለሙሉ የሌላ እምነት ተከታይ ነው። እነዚህ ሸሪያ ፍርድ ቤት አይባልም። አዎ እኔ ግራ ገባኝ። የሆነ ሰው ምስክር ሁን ተብዬ ሄጄ የእምነቱ የሌላ እምነት ተከታዮች የራሳቸው የሆነ ያው እንትን ከፍተው የተለያዩ ነገሮች ክንዋኔዎች አየውኝ። ያ ፈራጁ ብቻ ኡስታዙ ብቻ ነው እንጂ ያለው ሌላው የተለያየ እምነት ነው ያለው፣ ወይ ዘበኛ ምናምን እንደዚህ ጠባቂዎች ነው። አይደለም አይደለም፣ ውስጥ ውስጥ ቢሮ ውስጥ ውስጥ ቢሮ ውስጥ ምንም የሚያደርጉት ለምሳሌ ሄደህ አንተ ፍርድ ቤቱ የሆን ነገር ፈልገህ ስትሄድ እንደዚህ እንደዚህ ፋይል የሚጨርሱልህ የሌላ እምነት ናቸው። መጨረሻ ላይ የሚፈርዱት ብቻ ውስታዙ ናቸው እንጂ ሌሎቹ ሙሉ ሙሉ ከስር ጀምረህ እስከ ላይ ያለው ሌላ እምነት ነው። ይሄ አይሆንም። እንደዚህ ሸሪዓ ፍርድ ቤት ጋቢ ከእሱ ጋር ያንን ነገር የሚፈርሙት ሁሉን ነገር የሚያደርጉት የሚሰጡት ምናምን ሙስሊሞች ሆነ አለባችሁ እንደዚህ ከሆነ እነሱ እነሱ ናቸው የሚሰሩት። የሶስተኛ ጥያቄ ደግሞ ንግድ ባንክ ነው። ከወለድ ነፃ ነው የኔ አካውንት፣ እኔ ነው የምነግርህ ከወለድ ነፃ ነው የከፈትኩትኝ፣ እና ብር ትርፍ አተርፈናል ብለው ገቢ አደረገልኝ፣ ወደ ዘጠኝ ሺህ ብር ማለት ነው። ምንድነው፣ መጅልስ ለምን ዝም ይላል? ይህን ነገር ሸሪዓ ፍርድ ቤት ማለት በቁርአን እና በሀዲስ የሚያስተዳድር ፍርድ ቤት ማለት ነው። ስለዚህ በውስጡ የሚሰሩት እነዚህ ሙስሊሞች ሆነ ይሄ ጥበቃ ምናምን ከሆነ ችግር የለውም ነበር። አረ ጥበቃ አይደለሁ ሲ ውስጥ ነው፣ ውስጥ ገብተህ ወረቀት የሚጽፉልህ ፋይሉ የሚያወጡልህ ሙሉ ለሙሉ እዛ ጋር ሂድ ሚሉ የሌላ እምነት ናቸው። ምንድን ነው የመጅልስ ስራው እኔ አልገባኝም አለ። የሙስሊሞችን ጉዳይ በተለይ ሸሪያ ፍርድ ቤት እዚህ ላይ ነው ትኩረት ሊያደርጉ የሚገባው የኒካህ ጉዳይ፣ የውርስ ክፍፍል ጉዳይ ምናምን፣ ይሄ እኮ ሸሪያ ፍርድ ቤት እሺ፣ ጥያቄ ቀጣይ ደግሞ ንግድ ባንክ ነው። ንግድ ባንክ ላይ አካውንት ከፍቼ ያለኝ እና ከወለድ ነጻ ነው። ከወለድ ነጻ እንጂ አያስተናግድም ያ ብራንች እና የሆነ ሰዓት ላይ ዘጠኝ ሺህ ብር ገቢ ያደረገልኝ ባንኩ ማለት ነው። እኔ እኮ ከወለድ ነጻ ነው የከፈትኩትኝ እና ምንድን ነው የብር ስላቸው በአመት ሂሳብ ይሰራና የብርህ ትርፍ ነው ባንኩ ያተረፈው ሼር ያደርጋል ለከስተመሮቹ አሉኝ። እና ይሄ እንዴት ይታያል? ከወለድ ነፃ ነው አካውንቴ። ባንኩ የሚያስተናግደው ቅርንጫፉ ከወለድ ነፃ የሆነ እንጂ ከወለድ ነፃ የሆነ አያስተናግድም ራሱ የቻለ ነው። እና የሆነ ሰዓት ላይ አመት ከሞላው በኋላ ወደ 9000 ብር ገቢ አደረጉ አካውንቴ ላይ። ሄጄ ምንድነው ቢስጠይቃቸው ባንኩ ያተረፈው ትርፍ ነው በአመት ሂሳብ ይሰራና ሼር ያደርጋል። ከስተምሮቹ ምናምን አለ ዝናኝ ገንዘብ የሆነ ገንዘብ አስቀምጣችሁ ከዚያ ተጨማሪ ሁሉ ቀርደ እንጀራ ነፋን ፈሁወ ሪባ ይሄ ወለድ ነው። ስሙን ቀይሮ ቢሰጣቸውም ወለድ ነው። ማንኛውም ትርፍን ያስገኘ የብድሩ አይነት ሁሉ ወለድ ነው። 100 ሺህ ብር አስቀምጠ 110 ሺህ ብር አድርጎ የሚሰጠው ከሆነ ይሄ ወለድ ይባላል። በስጦታ መልክ በሀዲያ መልክ ከሆነ ችግር የለም። ለምሳሌ የሆነ ሰው አበደርከው 100 ሺህ ብር አበድረው ሲመልስልህ ጊዜ ይሄ ስጦታ ነው። ከገንዘብ ጋር ምንም አይገናኝም። ስጦታ ሀዲያ ብሎ ጨምርለህ ችግር የለው። ነቢያችን ሰለላሁ ዓለይሂ ወሰለም ይህንን አድርገዋል። ሰዎችን ተበድረው ልክ ሲመልሱ ጊዜ ተጨማሪ ጨምረው ስጦታ የሰጧቸው ነበር። ስጦታ እንደ ስጦታ ከሆነ ችግር የለው። አሽ፣ ጀዛክሙ ላሂር ግን የሸሪያ ፍርድ ቤቱ ነገር ውስታዞቹ እንዲሁም ደግሞ ቀረቤት ያላቸው ትኩረት እንዲሰጡት ብታደርግ ብትናገራቸው አሪፍ ነው። ሁሴ ጀዛክሙ ላሂር አሽ፣ እሺ፣ ከተሩ ልጆች ሰላም አለይኩም ወበረካቱ። ወሶኔ ጥያቄ ኦኬ፣ ጠይቄሽ አንድ ብቻ ነው፣ ጠይቂ ይወርዳል። አሰላም አለይኩም አምላ ልጅ አጠባለሁ ማለት ነው እና ትናንትና የትንሽ ድፍርስ ያለ ፔሬድ ሊመጣ ሲል የነበረ ደም መጣ ከዛ በኋላ ግን አልመጣም ፆም ያፈርሳል

ሁሴን እኔ ጥያቄ ያለኝ አሁን ጾመን ማለት ነው፣ ያው የመጀመሪያ ነው ጾም። የሆነ የሚሰጥ ነገር አለ አይደለ? ከጾምክ በኋላ እንጂ ጾሙ ተቀባይነት የለውም የሚል ነገር ሰምቻለሁ። የሆነ የሚሰጥ ነገር ዘካ ይሁን ምን ይሁን አላውቅም። እሱን እንዴት ነው መስጠት የምችለው? ቤተሰብ ደግሞ ያው እንደምታውቀው ክርስቲያን ናቸው። እንዴት ነው መስጠት የምችለው? ብር ያንከር ስታችሁ ጾም ተቀባይነት ነው የምሰጠው። ምን ያህል ነው እሱ የሚሰጠው? ብር አይደለም እኔ አሁን እዚህ የሰው ሀገር ነው ያለሁት። ቤተሰብ ደግሞ ያው ክርስቲያን ነው። እንዴት ነው ማረግ የምችለው ብር መላክ ባለሽበት አካባቢ ለሚገኝ ምስኪኖች ካለ 3 ኪሎ ሩዝ ገዝተሽ ለአንድ ድሀ መስጠት። እዚያ መስጠት ካልቻልሽ ደግሞ ሀገርሽ ላይ ቤተሰብሽ ክርስቲያን ከሆኑ የምታውቂያት አንድ ሙስሊም ጓደኛ ካለች 3 ኪሎ ሩዝ ገዝተሽ ለድሀ አስጭል ይበያት። አለቀ። እሺ፣ በቃ አመሰግናለሁ። እሺ፣ እኔ አሁን ሙስሊም ዋሀብዬ የሚባለው እኔ ዋሀብዬ ነኝ ማለት እንዴት ነው? ምንድን ነው የሚባለው ዋሀብዬ? እኔ ዋሀብዬ ነኝ? ባ ዋሀብዬ የሚባል ለቡድን የለም? ዝም በለችም። ዋሃብ የሚባል የለም። አንድ አንቺ ሙስሊም ነሽ፣ በቁርአን እና ሐዲስን የምትከተል ሙስሊም ነሽ። አለቀ። እስላማዊ ትምህርት የምትማርበት ግሩፕ አለ አለ፣ ግን የዋሃብ ከሆንሽ እዚኛ ጋር ትማሪ ያለሽ አሉኝ። እዛው እየተማርኩኝ ነው፣ ምን እንደሆነ አልገባኝም። ምን ያው ጠይቅ ብዬ ነው። ዝም በለችው። ሁሉ አድርጌሻለሁኝ። በውስጥ ስልክ ቁጥር ላኪ ነው። ዛሃራ አለች። ታስገባሻለች ግሩፕ የምትማርበት ቡሃሪና ሙስሊም ስለ እነሱ ሐዲሶች ማወቅ ፈልጌ ነበር። ማለት እንዴት እንደተዘገቡ መቼ የሐዲስ አዘጋገቦችን ማለት ነው መቼ እነሱ ደግሞ እንደሰበሰቧቸው ጠቅላላ ይሄንን በተመለከተ እስኪ ትንሽ ብታብራራልኝ። ምክንያቴን መናገር ካለብኝ እናገራለሁ። ምክንያቱ ቡኻሪ ምንድን ያደርጉ ሙስሊም ምንድን ያደርጉ ከተባለ የመሰብሰብ ስራ ነው ያሰሩ በአንድ ጥራዝ መሰብሰብ ጥራዝ የሀዲስ በዛው እንደሚሰበሰብ አውቃለሁ። ግን ምን መሰለህ እንድጠይቀ ያደረገኝ ይህን ጥያቄ በተለይ አይሻን በተመለከተ እና አንዳንድ ሀዲሶችን በተመለከተ ለምሳሌ የአይሻን ጋብቻ በተመለከተ ስታየው ኮንቴክስቱን ስናየው የዘጠኝ አመት ልጅ የሚወስነው አይነት ውሳኔ አይደለም የምታደርገው ነገር የተወሰነው ውሳኔ ምናምን ማለት ነው እና በተመሳሳይ ሁኔታ ደግሞ ዘጠኝ ይላል ማለት እንት ነው። ጋብቻው የተደረገበት ጊዜ ዘጠኝ ይላል ሶ ወይም ዘጠኝ የሚለው ቁጥር ስህተት ነው ወይ ደግሞ እንደተባለው ደግሞ በወቅቱ የነበሩት ሴቶች ዘጠኝ አመት ማለት ከአሁኖቹ ዘጠኝ አመት ጋር አይገናኝም ማለት ነው። ማለት ከፍተኛ ልዩነት ያለው ነው የሚያሳየው። ሁለተኛ ከተናገር ጋር ሁለተኛ ብዙ ጊዜ ስናገር ነበር፣ ውሸት ነው አትበልሽ፣ ሀዲሱ ትክክል ነው። አይደሉም እያልኩኝ ነበር ለዚህም ሌላ ሀዲስ ማስረጃ ልጠቆሃል ጋ ከአንተ ጋር ምን አለ መሰለ የሰው ልጅ ሲፈጠር አሁን እንዳለንበት አይደለም አደም ሲፈጠር ሁለት ሜትር ይመስላችኋል እንደው አንድ ሜትር ከምናምን አይደለም ሰላሳ ክንድ ነበር ስልሳ ክንድ ነበር ሰላሳ ሜትር ሰው ማለት ነው በጣም ረጅም ሰው ነበር

ስለዚህ የዛሬ 1600 ይቅርታ፣ የዛሬ 1446 ዓመት ማለት አስቡ። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ከዚህ ጋር ነው ጊዜ ጋር የሚያገናኝ የአደም ዘመን ዘመንና የኑህ ዘመን እኩል ሰው አይደሉም፣ የአደም ይበልጣል። የኑህ ደግሞ ከኢብራሂም እኩል አይደሉም፣ የኖህ ይበልጣል። የኢብራሂም ከነሙሳ ይቀድም ይበልጣል። የነሙሳ ከነዚህ እናታችን አይሻል እንዳልከው እድሜው ላይ ሳይሆን ትኩረት ማድረግ ምን አይነት ሴት ነበረች፣ የሚለውን ሀዲቶችን ሄደ ስለ እርሳቸው የተነገሩትን ስታስተውል የዛሬ ካለችው ዘጠኝ ዓመት ሴት ጋር የምትገናኝ አይደለች። አንደኛ ጦር ሜዳ ትመራ ነበር። እስኪ ዛሬ ዘጠኝ ዓመት ልጅ እንደው መሳሪያ እዛ ጦር ሜዳ ትመራለች አትመራ? እኔ አትመራም። እንዴት ነው የምትመራው? አየህ አይደለ፣ በዐሊና ዓኢሻ መካከል ሙያ በተፈጠረው ጊዜ መሪ ነበረች። ሁለተኛ ሁለተኛ ሁለት ሺ ሀያ ምናምን ሀዲቶችን ሸምድዳ ይዛ ነበር። የዛሬ ዘጠኝ ዓመት ልጅ ይሄንን እውቀት ሸምድዳ የያዘች አንድ ሴት ልታመጣልኝ ትገኛለች? ዳ አይሆንም፣ አይሆን ነገር ነው። ትገኝም አያቸው አ ይህ ነው። ስለዚህ ተክለ ሰውነቷን ራሷ ደግሞ ስትገልጽ ምናለች? ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ኩላ ለተሳ ሚስቶቻቸውን ያጫወታቸው ነበር ነቢዩ ሰለላሁ ወሰለም አንድ ባል ሚስቱን በሚያጫወት ከዕለታት አንድ ቀን ሩጫ ተወዳደሩ፣ አለች እኔም በለጥኳቸው እያቸው በለጡ። በሌላ ጊዜ ደግሞ እርሳቸው በለጡኝ እና ቢትልቅ፣ አሁን ያሸነፍኩሽ ባለፈው ባሸነፍሽን ይካካ ሲጣጣ ብለው ተጫወቱኝ፣ አለች ዛሬ ስለዚህ። ነገር ግን ተክለሰውነቷ ከትልቅ ሰው ጋር እኩል ሆና ሩጫን የመወዳደር እራሱ እንትን ያላት ቡኻሪያ ማን ማነው ኢማም አቡዳውድ ላይ በተዘገበ ሐዲስ ላይ ነቢዩ ሰለ ላ ሰለምን ከማግባቴ በፊት እናቴ ቀድማ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን ተመግበኝ ነበር። እናቴም ተሳካላት፣ እኔም ወፈርኩኝ፣ ሰባሁኝ፣ አደግኩኝ አለች። ልክ አንዲት ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሳለች። ቃል በቃል ይህን አልኢማሙ አልቃዲ ይህንን የእሷን ንግግር ይዞ

ስለዚህ ነው እንዳልከው እንደ ተክለ ሰውነቷን ማጥናት ነው። እዚያ ላይ ስታያት ጊዜ በፍጹም ከዛሬዋ ጋር የምትወዳደረው አይደለችም። ይህን ደግሞ የሚያጠነክርልህ ነገር ምንድን ነው? ቅድም የነገርኩህ ሐዲስ የሰው ልጅ አፈጣጠር ተክለ ሰውነቱ ገና ሲፈጠር ስልሳ ክንድ ነበር፣ አደም ዓለይሂ ሰላም እንደ ዛሬዋ አንድ ሜትር ከምናምን አይደለም። የሰው ልጅ ኃጢአትን ባደረገ ቁጥር በምድር ላይ የተሰጠው ጸጋ የተክለ ሰውነቱን እየቀነሰች እየቀነሰች እየቀነሰች ዛሬ ሜትር ከምናምን ሆነን ቀረን ማለት ነው። በአደም ጊዜ ግን ሰዎች ስንት ናቸው? ሰውነታቸው በጣም ረጃጅም ነበር፣ ግዙፍ ነበር። አላህ ሲነግረን ሰውነታቸውን ወካኑ የንሂቱነ ሚነል ጅባሊ ኢላ ቡዩተን አሚኒን ኢላ ቡዩተን ፋሪሂን ይላል። ከተራራ የሚገራርም ሰላም የሆነ ግንብ ይገነቡ ነበር አለ። ተራራውን ሂደው እንደዚህ ዛሬ የምናየው ረጅሙን ተራራ ማለት ነው የዚያ ዘመን ህዝቦች እንደዚህ ጠረብ ጠረብ አድርገው ምርጥ ቤት ይሰሩ ነበር። ወካኑ የንሂቱነ ማለት ይጠርቡ ነበር ማለት ነው። ሚነል ጅባሊ ከተራራ ቡዩተን ቤት ሊጠርቡና ይሰሩ ነበር አለ። የሚገርም ኃይል ተሰጥተው ነበር። ስለዚህ ያ ተክለ ሰውነት ዛሬ ላይ እየደቀቀ የደቀቀ እዚህ ደርሷል። ስለዚህ የዛሬው ሰው እና የዛሬ 1446 ዓመት በፊት የነበረችው ዋናታችን አሻ በጽሙ አይቀርም። ይሄን ይመስላል አንድ ማለት ነው እሺ ሌላ ጥያቄ ያለው አለ

በሁለቱም ላይ ነው ግዴታ ነው። በሁለቱም ላይ ግዴታ አይደለም፣ ያው ላድርግ ካለ ሰው እንጂ እንደ ግዴታ አይደለም። አዎ፣ በሁለቱም ላይ እንደ ግዴታ አይደለም። አዎ። እሺ፣ ሹክራን። እሺ፣ ጁማ ሶላት ምን ጁማ ሶላት መጨረሻ ሩቁ ላይ ደርሰ መስክ መጨረሻ ሩቁ ላይ ደርሰ መስከር ያለብን ሩቁን ጨርሰ ነው። አይሰማልን ይሰማል። ጥያቄ ምንድን ነው? በጣም ውስን ጥያቄ ነው። መጣምት የጅሙዓ ሱባት መስገድ ሄዶ ሰውየው ሁለተኛው ረካ ላይ ከደረሰ አንድ ረካ ብቻ ነው ተነስቶ የሚጨምረው ወይነስ አራት ረካ አንድ ዝሁር መስገድ አለበት? ሁለተኛው ረካ አጊቶ ከሆነ አንድ ረካ ብቻ ነው የሚጨምረው። ያለፈው አንድ ረካ ነው። ሁለቱንም ረካ አልፎት አተያቱ ላይ ቢደርስስ? ለኪ ማሙን ያሰገራ ተህያቱ ላይ ደረስ ካንተ ሁለቱም ረክዓ አልፈዋል። እዛኔ ተነስተ አራት ረክዓ ነው የምትጨምረው። ያገኘኸው ረክዓ የለምና አልፏል ሁለቱም ረክዓ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ ከንያ ጋር በተያያዘ ነው ጥያቄ አለኝ። ንያ ስንነይ ማለት ማንኛውም ኩልሻ ያለ ንያ ነው እና አንዳንድ መጥፎ ንያዎች ምናምንም አሉ እና እንዴት ነው በእነኛ እንጠይቃለን ወይ እሺ ስለ መጥፎ ንያ መጥፎ ውሳቢው ይጠይቃል ወይ ላ በዚያ ነገር እንደሰራ ተደርጎ አያዝበት እንደሰራ ተደርጎ አያዝበት ለዚህ ማስረጃ ቃለ ነብዩ ሰለላሁ አለይሂ ወሰለም ነቢያችን ሰለላሁ አለይሂ ወሰለም ምን አሉ?

ለምሳሌ ለምሳሌ መስጅድ ለመስራት አሰብክ። የሆነ ቦታ ሄድክና እንደው አላህ ምን ነው ገንዘብ ሰጥቶኝ ለዚህ አካባቢ ሰዎች መስጅድ በሰራሁላቸው ብለህ ተመኘህ። ነገር ግን አንተ ይህን አላገኘህ፣ ገንዘቡ ሳታገኝ ቀረህ። አላህ ስብሐነው ተዓላ በዚህ በመልካም ህሳቤ መስጅዱን እንደሰራህ ምንዳውን ይጽፍልሃል። መልካም ነገር አስቡ መልካም በማሰባቸው ምንዳ ትጻፍላቸዋል። የሆኑ ድሃዎችን አየህ ምን ነው እንደው አላህ ገንዘብ ሰጥቶ ለእነዚህ ለድሃዎች ባበላኋቸው ብለህ ካሰብክ አላህ ስብሐኑ ተዓላ እንዳበላሃቸው አድርጎም እንዳሁን ይጽፍልሃል። አንተ መልካም አስብ በመልካም እሳቤ ትመነዳለህ። እሺ የሰራውስ አስቦ ነገር ግን አልሰራውም፣ ማነው ሰራው? የአሁኑ ሳይሰራ ቀር አደለም። በቃ ዕጣ እና ገንዘቡን ያንን ነገር አላህ ስብሐኑ ተዓላ እንደሰራ አድርጎ ይጽፍለታል አሉ። ከሰራው ደግሞ አስር እጥፍ አድርጎ ነው የሚጽፍለት

አስር መስጅድ ሰርቷል ተብሎ ነው የሚጻፍልህ። ይህ ዝቅተኛው ነው አሉ ነብ ስለ ላ ለም። እንደ ኢማናችሁ ጥንካሬ እስከ ሰባት መቶ የሚታጠፍለትም ሰው ይኖራል አሉ። አያቸው አለ የሆኑ ድሃዎች ገና ነኝ። ይሄ ስለ መልካም ስራ እየያዝ ነው ስለ መጥፎ ስራ አልጀመርኩም። ንተ ጥያቄ ዘጋ ነው ወመን ሀመ ቢሰይአቲን አሉ ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚል አሉ። አንድን ክፉ ስራ ለመስራት አስቦ ወንጀል ለመስራት አስበው ያን ስራ ከመስራት ግን አላህን ፈራና የተቆጠበ ሰው ሙሉ በእንዳ ይጻፍለታል አሉ። ለምሳሌ ሄድክ፣ ለመስረቅ ልትሰርቅ ሄድክ፣ መንገድ ላይ አላህን አስታወስክ። እንዴት የሰው ገንዘብ እሰርቃለሁ ነገ ከአላህ ፊት እጠይቃለሁ እኮ ብለህ ይሄን ነገርማ አላደርግም ብለህ ወደ ቤት ተመለስክ። አላህ ሙሉ በእንዳ ይጽፍልሃል። መጥፎ ስራ ልሰራለሁ ብለህ ነይተህ በመተህበው ማለት ነው። እሺ ሳይሳካለት ባለቤቱ ጋር ስትሄድ ጊዜ ግን ባረህራለና ተመለስክ፣ ሳይሳካልህ ተመለስክ። አንተ አይጻፍልህም። ምን ወንጀልስ አለብህ ወይ? ላ ሰርቃል ተብሎ አይጻፍብህም። ያነሳኸው የሰረከው ነገር የለምና ያሰራ ነው። አላህን ፈርቶ ከተመለሰ ግን ሰውየው ምን እንዳገኛል። እሺ ከሰረቀስ? ወይም ደግሞ በዛው በሰረቀው ልክ ብቻ ነው የምትጻፍበት። አንድ ወንጀል ብቻ ነው ያለበት። አንድን ወንጀል ለመስራት ጠጥ ለምሳሌ ሰውየው ሄዶ አስር ጊዜ ጠጥታል ተብሎ እንደ መልካም ስራው አስር ወንጀል ይታጠፉበታል ወይ? አይታጠፉበትም። ያቺው የሠራት ወንጀል ብቻ ነው የምትጻፍበት።

ወመንጃ አቤት ሰይአት አንዲትን ወንጀል የሠራ ግን ይዞ መጣ ሰው ወንጀልን ሠርቶ ፈላ ዩጅ እዛ ኢላ እሚትልሃ እርሷን ብቻ እንጂ ሌላን አይመነዳም። አለ እርሷን አምሳያ ብቻ እንጂ ሌላን አይመነዳም ወሁም ላይظለሙ እነርሱም ከእኔ ዘንድ አይበደሉም። የሰው ልጆች የተንሳኤ ቀን ይላል እና ይህን ይመስላል።